ጥያቄዎች እርስ በራሳችንም እኛ ካልመለስ ነው ወደ እናንተ ወደ ምናስተላልፈው ጥያቄዎች በማንን ምን እንጋብዝሎ ከእናንተ ጋር አንድ ላይ ለመቆየት ፕሮግራማችንን አሰናድተን አጠናቀን ወደ እናንተ ብቅ ብለናል። እንኳን ዋላችሁ፣ እንኳን አመሻችሁ። አልሐምዱሊላህ ደህና ውዬ አምሽቻለሁ ሰንብቻለሁ። ከዚህ በኋላ ያለውን ደግሞ አላህ ያቃን ኢንሻአላህ ሰሚ ራስ አልሐምዱሊላህ እኔም እንግዲህ ሰፍቶኛል ቦታው ላኪን፣ አላሁ አለም፣ ኡስታዝ መቼ መቶ እንደሚያጣፍቡን ኢንሻአላህ። ኡስታዝ ዛሬም የሉም ከኛ ጋ ለመገኘት አልቻሉም። አላሁ ስብሓናሁ ወተዓላ እንግዲህ የሄዱበትን ሓጃ ፈጽሞ ወደኛ ተመልሰውልን የሚመጡ አላህ ያደርጋቸው። እንሻላህ በቅርብ ይቀላቀሉናል ብለን ተስፋ እናደርጋለን። በሰላም ነው አሉ ደህና ናቸው። ሓጃ ብቻ አጋጥሟቸው ነው እንጂ እንሻላ ከኛ ጋር አሉ። ተመልካቾቻችን ይሄ ነገር ያሳስባቸው ለልና ለነሱ ደግሞ ደህንነታቸው ነው ግልጽ ማድረግ ስላለብን ያክል ነው። ከተመልካቾ ግልጽ ነው ግንኙነት ስላለን የምንደባበቅበት ነገር የለም። አልሐምዱሊላህ ዛሂሮችን ግልጽነን አያን። አንዳንድ ጊዜ አንዳንድ ሰዎች አሉ የሚቀያየሩ። ይሄ መቀያየር የሚባለው ዙል ወጅሃይን ተብሎ የሚባለው ጥሩ አይደለም። ሐታ አንዳንዱ በሰዎች ዘንድ ተወዳጅነትን ለማትረፍ በሚል ነው። ተወዳጅነትን የሚያተርፈው በምንድን ነው የሚለውን ካየን፣ እዚህም እዛም በመርገጥ አይደለም። ሁለት እግር አለኝ ብለህ ሁለት ፈረስ ላይ አትጋልብም። ስለዚህ ምሳሌ ሐቅ ካለ ሐቁን ይዘህ በዛ መንገድ ነው መቀጠል ያለብህ። ያንን ይዘህ ነው ላተስተውሒሽ ጦሩቀል ሁዳ ሊቂለት አህሊ ይላል። ሐቅን የያዙ ሰዎች ቁጥራቸው በማነሳቸው በብቸኝነት እንዳይሰማህ ያንኑ ተከተል። ሐቅን መሆኑን እስካወቅ ድረስ እስካረጋገጥክ ድረስ ያንን ይዘህ ነው መሄድ ያለብህ። እዛ ኸልቁ በጥሜት ላይ ወይም ደግሞ በተለያዩ በሐራም ነገር ላይ አው በመሳሰለ ስለተዘፈቀ አንተም ከነሱ ጋር መሆን አለብኝ ብለህ ማሰብ የለብህም። ይሄ ለተመልካቾቻችን የምናስተላልፈው የሆነ ነገር ነው። ወደ ፕሮግራማችን ከመግባታችን በፊት ባለፈው የጠየኳቸው ጥያቄ ነበረ። እንዴት ነው የመለሰ አለ? ሰሚራ የመለሰ አለ? ትክክለኛ አንዱ በደንብ አድርጎ አብሯርቶታል። እሱ ምንድን ነው የሚለው፣ ኡስታዝ ሙስጠፋ ልክ ናቸው እንዳሉት ልክ ነው። ምክንያቱም ከሁለት ተከፍሎ እንጂ ለሁለት ተከፍሎ አይደለም ጥያቄው ብሎኛል። ከዛ ምንድን ነው ለሁለት ተከፍሎ ነው እንጂ ከሁለት ተከፍሎ ነው እንጂ ለሁለት ተከፍሎ አይደለም ተከፍሎ አይደለም እና ሀምሳን ለሁለት ስንከፍለው አምስት ይቀራል። ከዛ አምስትን ለብቻ ዜሮን ለብቻ ይሆናል። ከአምስት ላይ ሀያን ስንጨምርበት ደግሞ ሁለት መቶ አምስት ይሆናል። ከዜሮ ላይ ስንጨምር ደግሞ ሁለት መቶ ይሆናል ብሎ መልሱ እንዳልኩት። ማለት ዛሬም ኢንሻላህ አንድ ጥያቄ ይኖረናል። እንደዚሁ ቁጥር ነክ ይሁን ወይስ ከቁጥር ነክ እንውጣ? በየትኛውም ዘርፍ የዱንያ ጉዳይ ከሆነ የዱንያ ጉዳይ ነው ብንሳሳትም ችግር የለውም። እያወቅ ነው አንሳሳትም። ስለዚህ የትኛው ይሁን ቁጥርና ወይስ ከቁጥር ውጭ? ደስ ባላችሁ ስሚራስ ከቁጥር ውጭ ቢሆን የተሻለ ይመስለኛል። በአሁኑ የቁጥር ስለሆነ የጠየቃቸው ግን መልሱ መጀመሪያ ቢነገርስ? ማሽ ባለፈው ሃምሳን ጥያቄ ሆነ ሃምሳን ለግማሽ ሲካፈል ስንት ይሆናል ነው ለግማሽ ለግማሽ ለግማሽ ይካፈል እና ከዛ በኋላ በእሱ ላይ ስንት እንጨምርበት ያልነው ሀያ ሀምሳ ሲካፈል ዜሮ ነጥብ አምስት ግማሽ ማለት ዜሮ ነጥብ አምስት ነው አይደለም ስለዚህ ሀምሳ ሲካፈል ለዜሮ ነጥብ አምስት መቶ ይሆናል መቶ ሲደምር ሀያ መቶ ሀያ ስለዚህ መቶ ሀያ ነው መልሱ። ሀምሳን ለግማሽ ስናካፍል ብለን ስንል ሀሳባችን የሚሄደው ወዴት ነው? ለሁለት መክፈል ነው። ሀያ አምስት ይሆናል። አዎ ለዛ ነው አርባ አምስት የሚል መልሱ ላይ መጣው። አንችም አርባ አምስት ብለሽ ነበረና፣ ሀያ አምስት ይሆናል። ሀያ አምስት ላይ ሀያ ሲደምርበት አርባ አምስት ይሆናል ያልነው ጥያቄ ምንድን ነው? ሐምሳን ለግማሽ አካፍለን ሀያ ብንጨምርበት ስንት ይሆናል ነው። ሐምሳን ለግማሽ ሲካፈል ስንት ነው የሚሆነው? መቶ ለዜሮ ነጥብ ሐምስት ስናካፍለው ወይም ደግሞ አንድ ነጥብ አንድ ህዝባር ሁለት እንደሚባለው ማለት ነው ስናካፍለው መቶ ይመጣል። ከዛ መቶ ላይ ደግሞ ሀያ ስንጨምርበት መቶ ሀያ ይሆናል ማለት ነው። መርሐባ ዛሬ ከቁጥር ወጣ ይበለልን ያላችሁት ችግር የለውም። ለእናንተም ለተመልካቾችም የሚሆን ነው። እሁድ፣ ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ፣ ጁማ ሳትሉ ሶስት ተከታታይ ቀናቶችን ጥሩልን። እሁድ፣ ሰኞ፣ ማክሰኞ ከእናንተ ቀጥለን ነው። ሐሙስ ሳትሉ ጁማን ልተወላችሁ እንዲያውም ሐሙስ ሳትሉ ሶስት ተከታታይ ቀናቶችን ጥሩልኝ እናንተ ከጠራችኋቸው ውጪ ነው። እሁድም ሳንል ሰኞም ሳንል እሁድ፣ ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ ሳትሉ ሶስት ተከታታይ ቀናቶችን ጥቀሱልኝ። ይሄ ማለት እኔ እንደተረዳሁት ከሆነ ተርቲባቸውን ሳትጠብቁ ሶስት ቀናቶችን ጥሩ ነው። እሁድ ማለት የለም ሰኞ ማለት የለም ማክሰኞ ማለት የለም ሮብ ማለት የለም። ሐሙስ ማለት የለም። ሶስት ተከታታይ ቀናቶችን ጥቀሱ። ውድና የተከበራችሁ የሚስኩ ሱናህ ፕሮግራም ተከታታዮቻችን እንግዲህ እነዚህን ቀናቶችን ሳትጠቅሱ ሶስት ተከታታይ ቀናቶችን ጥቀሱ ነው። መሞከር ትችላላችሁ፣ በብዙ ያስኬዳል በሁሉም እንሞክራል። በብዙ ያስኬዳል ብሏል እንግዲህ ስታዝ ሙስጠፋ። ከብዙዎች ውስጥ እኛ ብዙ አንፈልግም፣ አንዷን ብቻ አንዷን ብቻ። ከሆነ ወደ ኋላ መቁጠር ነው፣ እሁድ፣ ቅዳሜ፣ ጁማ። እሁድ ማለት አይቻልም። ሌላም የትኛውንም መጥቀስ ትችላለን። ሰሚራ እኔ ማቀው ሳምንቱ ሰባት ቀን ነው። ቀን እንግዲህ ውድና የተከበራችሁ የሚስኩሱና ተከታታዮቻችን አንድ ሰው በሚናደድበት ሰዓት ምን ማድረግ አለበት የሚለውን እንግዲህ እነሱ እስከሚያስቡ እናንተም እስከምታስቡ ድረስ ይሄንን ማየት እንችላለን። አንድ ሰው በሚናደድበት ሰዓት ምን ማድረግ ይችላል? አንዳንድ ሰዎች እኔ ስናደድ ራሴን መቆጣጠር እችላለሁ ይላል። አንዳንድ ሰዎች የመሳሰለ ብዙ ነገራቶች የሚሉበት ሁኔታ አለና፣ ነቢዩና ሙሐመድ ሶለዋቱ ረቢ ወሰላሙሁ ዐለይህ የተናገሩበት ሁኔታ አለ። ከአስተማሪዎቹ ሁሉ ምርጡ አስተማሪ፣ አላህ ከፈጠራቸው ፍጥረታት ሁሉ በላጭ የሆኑት፣ የነሱን መንገድ ነው መያዝ ያለብን፣ የእነሱን መንገድ ነው መከተል ያለብንና እነሱ ምን አሉ ከተናገሩት ንግግራቶች መካከል አንድ ሰው ሲናደድ ቁጣ ውስጥ በሚገባበት ሰዓት እነዚህ ምን ያደርግ እነዚህን ነገራቶች ማድረግ ይችላሉ አንደኛ እስትዓዛ በአላህ መጠበቅ አዑዙ ቢላሂ ሚነ ሸይጧን ራጂም ማለት ሲናደድ እስትዓዛ የሚያደርግ ከሆነ በልበል የሚለው ሸይጣን ተሳደብ የሚለው ተማታ የሚለው የመሳሰለ ይሄ ሸይጣን ነውና አዑዙ ቢላሂ ሚነ ሸይጧን ራጂም ይበላሉ ሁለት ሰዎች ኢማም ሙስሊም ባስተላለፉልን ሐዲስ ሁለት ሰዎች በሚጣሉበት ሰዓት አንደኛው ሌላኛውን ይሰድባል። አንደኛው ሌላኛውን ይሰድባልና ይሄ የት ነው ነቢዩና ሙሐመድ ሰለ ላሁ አለይሂ ወሰለም አጠገብ ያንዱ አይኑ ይቀላል። በጣም ከንዴት የተነሳ አይኑ ደም የመሰለም ነበረ፣ እና ሌላም የተለያዩ ነገራቶች በሱ ላይ የንዴት ምልክት ይታይበት ነበረ በሰውዬ ላይ እና አንዱ ምን አለ እኔ እኮ ይሁን እችን ቃል አቃለሁኛል። እችን ቃል ቢሏት እችን ያ እንደዛ ፊቱ የቀላው አይኑ የቀላው ደም የመሰለው እንደዛ የተናደዱበት ነገር ይጠፋላቸው ነበራሉ። ይሄ በልበል የሚለው ውስጡ ላይ ይጠፋለት ነበራሉና ምንድን ነው ሲባሉ አዑዙ ቢላሂ ሚነ ሸይጣን ራጂም አሉ። ይሄንም ቢል ኖሮ ይቀለው ነበራሉ። ወይም ደግሞ ውዱእ ያደርጋሉ ሰይቴ ውዱ ያድርግ። የተናደደ የሆነ ሰው ውዱ በሚያደርግበት ሰዓት ያ ንዴቱ ወይም ሸጣን ከሱ ይርቃል። ውዱ ሲያደርግና ውዱ ያደርግ ብለው ነቢዩና ሙሐመድ ሰለላሁ ዐለይሂ ወሰለም ተናግረዋል። ምናሉ አሉ፣ ከእናንተ መካከል አንዳችሁ በሚቆጣበት ሰዓት ውዱ ያደርጋሉ? ምክንያቱም ሸጣን የተፈጠረው አስሉ ኽልቃው ምንድ ነው፣ ከእሳት ነው። ከእሳት ስለሆነ እሳትን ደግሞ ሊያጠፋ የሚችለው ምንድነው፣ ውሃ ነው አሉ እሳት ሊያጠፋ የሚችለው ውሃ ነውና ከእናንተ መካከል አንዳችሁ ከተናደደ ውዱ ያደርጋሉ። ያበርደዋል፣ ይረጋጋል። ውዱ ማድረግ ወይንም ደግሞ ውዱ ለማድረግ አያመችም፣ ያ ካናደደው ነገር ዝም ለማለት ይሞክር። ዝም ዝም የሚል ከሆነ አሁንም ሰይዲ በሐዲሳቸው ምናሉ ከእናንተ መካከል አንዳችሁ ከተናደደ ዝም ይበላሉ፣ ዋጥ ያደርገው

አሰባችሁ መልሱ። እኔ አላሰብኩ ደርሱ ላይ ነው። እኔ ሌላ አዲስ ቀን ማምጣቱ ላይ ነው እንጂ ያለት ካሉት ቀናቶች ውስጥ በሁለት ቀናቶች ብቻ ናቸው። ቅዳሜና ቅዳሜ ጁማና ቅዳሜ ሌላ አላገኘህም። ሐሙስም መጥራት አይቻልም አላችሁ። ከሰኞ እስከ ሐሙስ ማነው? እሁድን ጨምሮ ከሰኞ እስከ ሐሙስ መጥራት አይቻልም አላችሁ። በቃ ተመልካሾች ያጉ እንግዲህ ውድና የተከበራችሁ የሚስኩ ሱናህ ፕሮግራም ተከታታዮቻችን ቤታችሁ ሆናችሁ ከፊሉ የተከራየ ቤት ከፊሉ በራሱ ቤት ከፊሉ በተለያየ ቦታ ላይ ሆናችሁ የምትከታተሉ ሆናችሁ ከፊል እህቶቻችን ደግሞ ውጭ ላይም ናቸው። ብዙ እህቶቻችን ውጭ ላይ ያሉ አሉ። ብዙ ወንድሞቻችን ውጭ ላይ እየሰሩ ያሉ አሉ። እና ብዙ ጊዜ እነዚህ ውጭ ላይ ያሉ እህት ወንድሞቻችን በተለይ በተለይ ሴቶች ገንዘብን ወደ ቤተሰብ ይልካሉ። ገንዘብን ወደ ዘመድ ይልካሉ። ገንዘብን ወደሆነ አምናለሁ ብለው ወደሚሉት ሰው ገንዘብ ይሉክና ያው ለማጠራቀም በሚል ማለት ነው። ወይም ደግሞ ቤት ግዛልኝ ብለው ይሉታል። መርሓባ ይልና ያ ይቀበላል። በምትመጣበት ሰዓት ሲፍራል የደይን ትሆንና የደም እንባ የምታለቅ ብዙ እህቶች አሉና ለነዚህ ዲዋን ሪል ስቴት እኔ ያለሁላችሁ ገንዘባችሁን ወዴትም መላክ አያስፈልጋችሁም። መቶ ሰማንያ ሺህ ብር ብቻ ወደኛ ገቢ በማድረግ ሌላውን ቀስ እያላችሁ የምትከፍሉበት ነገርን አመቻችተንላችኋል ይላሉ። እና ይሄ ዲዋን ተብሎ የሚባለው እንግዲህ ትልቅ ነገር ነው። አንደኛ ገንዘቤን ለማን ልላክ? ማን ታማኝ የሆነ ሰው አለ? አኪድ እዛ ቆይተው በሚመጡበት ሰዓት የራሳቸው ቤት ላይ መግባት ይፈልጋሉ። እና ለማን ልላክ? ብዙ እህቶች ብዙ ወንድሞቼ ተበልተዋል። ገንዘባቸውን የደምን ባያለቀሱ አሉ። እኔ ብዙም አውቃቸዋለሁ። እና እንደዚ አይነት እሳቤን ሊቀርፍልን ዲዋን ሪል ስቴት እንግዲህ ወደ ወሎ ኮምቦልቻ ላይ ይህንን ቤት ኢንሻአላህ ገንብቼ አስረክባችኋለሁ እያለን እነሱን ማስታወቂያ ተከታትለን የምንመለስ ይሆናል። እስከዛም ተመልካቾቻችን ለሰሚራ በ0901780101 ላይ መልሳችሁን እንድታስቀምጡልን በአላህ ስም እንጠይቃለን። ከአፍታ ቆይታ በኋላ ወደ እናንተ ተመልሰን ምን መጋኝ ይሆናል። አብራችሁን ቆዩን።